ሰላም፣ ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአክሱሙ መድረክ በይፋ የጦርነትና የክተት አዋጅ ነው የታወጀው ሲሉ አቶ ገብሩ አስራት ገለጹ። የቀድሞ የትግራይ ክልል ርዕሰ መስተዳደርና በ1993 ዓ.ም ህወሓት ህዋሃት ለሁለት ሲከፈል ከህወሓት በመውጣት የአረና ፓርቲ መስራች የሆኑት አቶ ገብሩ አስራት በህወሓት ቀስ በቀስ ሲጓዝ የነበረው መፈንቅለ መንግስት፣ የመጨረሻው አዋጅ በአክሱሙ መድረክ የጦርነት አዋጅ ፊሽካ ነፍተዋል ሲሉ ገልጸዋል። አቶ ገብሩ ህወሓቶች በግልጽ ከእኛ ጋር የማይሰለፍ ወዮለት እያሉ ሲፎክሩ ነበርም ሲሉ ገልጸዋል። ህወሓቶች ሻዕቢያ የአክሱምን ህዝብ በጨፈጨፈበት መድረክ ላይ ቆመው ነው ከሻብያ ጋር እንተባበራለን ያሉት። ለሻብያ መንግስትም ይህ ሁሉ ጭፍጨፋ ብትፈጽምብንም ምረን ላብረን እንሰራለን ብለው ቃል ገብተውለታል ብለዋል። አቶ ገብሩ አስራት የህወሓት የጦር አበጋዞች የትግራይን ህዝብም ሆነ ሰራዊት ሰጥ ለጥ ብለህ ተገዛ የሚል አዋጅ አውጀውበታል ሲሉም አቶ ገብሩ የትግራይ ህዝብ በህወሓት አንጃ ቡድን እየደረሰበት ያለው ስቃይም ጠቁመዋል። አቶ ገብሩ በህወሓቶች ሰላም ድርድር የሚሉ ቃላት ከመዝገበ ቃሎቶቻቸው ተፍቀዋል፣ ሲሉም ህወሓት ሰላምና ድርድር ሳይሆን የጦርነት ድርጅት መሆኑን ጠቅሰዋል። አቶ ገብሩ ቀይ ባህርን አስመልክተው በሰጡት አስተያየትም ብትፈልግ ኢትዮጵያ ቀይ ባህርን በሚሳኤል ትታ በመድፍ መተኮስ የምትችልበት የ60 ኪሎ ሜትር ርቀት ነው የምትገኘው። ስለዚህ በተፈጥሮ ሀብትህ አትጠቀምም ማለት ኢፍትሐዊ ነው ሲሉ ገልጸዋል። ነገር ግን ኢትዮጵያን ማፍረስና ማተራመስ ቋሚ የሻብያ ፖሊሲ ነው ሲሉም ሻብያ በኢትዮጵያ እያደረገው ያለው የማተራመስ ሴራ የተለመደ መሆኑን ገልጸዋል። አቶ ገብሩ በመጨረሻም ግብጾች የእኛን ውሃ ሲጠቀሙ ግብር መክፈል አለባቸው፣ በቅርቡ የውሃ ዋጋ ከነዳጅ ዋጋ በላይ ይሆናል ሲሉም ኢትዮጵያ በውሃ ሀብቷ መጠቀም እንዳለባት አሳስበዋል። ኢትዮጵያና ፈረንሳይ በኤሌክትሪክ መስመር ዝርጋታና በአቅም ግንባታ ዘርፍ በትብብር ለመስራት ተስማሙ። ኢትዮጵያ ግብዓቶችን ሀገር ውስጥ ለማምረት ከኬንያ ድርጅት ጋር ውይይት አድርጋለች። የኢትዮጵያ ኤሌክትሪክ አገልግሎት እና የፈረንሳይ ኤሌክትሪክ አገልግሎት ኢዲኤፍ በመካከለኛ የኤሌክትሪክ ዝርጋታ ዘርፍ በትብብር መስራት የሚያስችላቸውን ስምምነት ተፈራርመዋል። ሁለቱ ተቋማት በቴክኒክና ስልጠና ድጋፍ፣ በግብአት አቅርቦት፣ በአቅም ግንባታና የብድር ስምምነት እና መካከለኛ የኤሌክትሪክ መስመሮች ኃይልን ሳያቋርጥ መጠገን በሚቻልበት ሁኔታ ላይ በትብብር እንደሚሰሩ ተገልጿል። የሁለቱ ተቋማት አመራሮች የፊርማ ስነ ስርዓቱን በፈረንሳይ ፓሪስ እየተካሄደ ካለው የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ጎንደጎን አከናውነዋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ስምምነቱ የተቋሙን የቴክኒክ አቅም በማጠናከር ደህንነቱ የተጠበቀ አስተማማኝ የኔትወርክ ጥገና ለማከናወን እና የኤሌክትሪክ ኃይል ተደራሽነትን ይበልጥ ለማጠናከርና ለማዘመን እንደሚረዳ አስረድተዋል። በሌላ በኩል አገልግሎቱ ቴምስ ኤሌክትሪካል ከተሰኘ የኬንያ ድርጅት ጋር የኤሌክትሪክ መሰረተ ልማት ግብዓቶችን በኢትዮጵያ ማምረት በሚቻልበት ሁኔታ ላይ ተወያይቷል። በዚህም ቴምስ ኤሌክትሪካል የኤሌክትሪክ መሰረተ ልማት ግብዓቶችን በኢትዮጵያ ለማምረት ፍላጎት እንዳለው መግለጹን የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተናግሯል ሲል ኤኤምሲ ዘግበዋል። በወላይታ ሰዶ ከተማ ወላጅ እናቷ ገበያ መሄዷን ተከትሎ የሶስት ዓመት ህፃን አስገድዶ የደፈረው ግለሰብ በእስራት ተቀጣ። በወላይታ ሰዶ ከተማ ድል በጌሬራ ቀበሌ የሶስት ዓመት ህፃን አስገድዶ የደፈረው ግለሰብ በእስራት መቀጣቱን የሰዶ ከተማ ፖሊስ አስታውቋል። ተከሳሽ ቴድሮስ ያቆብ የተባለው ግለሰብ መስከረም 29 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ በሶዶ ከተማ ድል በጌሬራ ቀበሌ ቆንቶ መንደር አንዲት የሶስት ዓመት ህፃን እናቷ ገበያ በሄደችበት አስገድዶ መድፈሩን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ራስዋን መከላከል በማትችልና ልዩ ጥበቃና እንክብካቤ በሚያስፈልጋት ህፃን ላይ አስቦ አስገድዶ መድፈር ወንጀል በመፈጸሙ መከሰ የሴቶች የሴቶችና ህጻናት ልዩ ምርመራና ክስ ስራ ሂደት አስታውቋል። ይህንን የወንጀል ጉዳይ ሲያከራክር የቆየው የሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የአራዳና ህጻናት ምድብ ችሎት ጥቅምት 26 ቀን 2018 ዓ.ም በዋለው ችሎት ግለሰቡ ወንጀሉን መፈጸሙ በሰውና በህክምና ማስረጃ በመረጋገጡ ፍርድ ቤቱ በ17 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር አሸናፊ ኃይሌ ተናግረዋል። መረጃው የዳጉ ጆርናል ነው። በፊሊፒንስ በከባድ አውሎንፋስ ከ65 በላይ ሰዎች ህይወት አለፈ። በማዕከላዊ ፊሊፒንስ የደረሰው ኃይለኛ አውሎንፋስ ቢያንስ የ66 ሰዎች ህይወት ሲነጥቅ በመቶ ሺዎች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሰደዱ ምክንያት መሆኑን ባለስልጣናት ተናግረዋል። ካልማጊ የሚል ስያሜ የተሰጠው አውሎንፋሱ 49 ሟቾች የተመዘገቡበት በሴቡ ማዕከላዊ ደሴት ላይ ሲሆን በደሴቲቱ የሚገኙ ሁሉንም ከተሞች በጎርፍ አጥለቅልቀዋል። ሌሎች 26 ሰዎች ጠፍተዋል ሲሉ የሲቪል መከላከያ ባለስልጣን ዛሬ ረቡዕ ዕለት በሬዲዮ በሰጡት ቃለ ምልልስ ላይ ተናግረዋል። ቪዲዮዎች ባሳዩት መረጃ መሰረት ሰዎች በከፍታ ስፍራ ላይ በመውጣት ሲጠለሉ፣ መኪናዎች እና የእቃ ማጓጓዣ ኮንቲነሮች በጎዳናዎች ላይ በጎርፍ ተይዘው ታይተዋል። ይፋ የሆነው የሟቾች ቁጥር በእርዳታ ጥረቶች ላይ ከተሰማራ በኋላ ከሴቡ በስተደቡብ በምትገኘው ሚንዳናኦ ደሴት ላይ የተከሰከሰው ወታደራዊ ሄሊኮፕተር ላይ ተሳፍረው የነበሩ ስድስት የበረራ ሰራተኞችን ያካትታል። ሄሊኮፕተሩ ትናንትና ማክሰኞ ለት በአውሳ አንዴል ሱር አቅራቢያ የተከሰከሰ ሲሆን ለእርዳታ ከተላኩት አራት ሄሊኮፕተር መካከል አንዱ ነበር። የፊሊፒንስ አየር ኃይል ከሄሊኮፕተሩ ጋር የነበረው ግንኙነት መቋረጡን ተከትሎ ወዲያውኑ የፍለጋና የማዳን ስራ መጀመሩን አስታውቋል። በኋላ የአብራሪውና የአውሮፕላኑ ሰራተኞች እንደሆኑ የሚታመኑ ስድስት አስከሬኖች መገኘታቸው ቃል አቀባዩም ተናግረዋል። ኢራን ለሶስት ዓመታት ያሰረቻቸው ሁለት የፈረንሳይ ዜጎች ከእስር ለቀቀች። ኢራን ቤተሰቦቻቸው ያልተቀበሉትን የስለላ ክስ በመመስረት ከሶስት ዓመት በላይ በእስር ያቆየቻቸውን ሁለት ፈረንሳውያንን ከእስር መልቀቋን የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ተናግረዋል። እስረኞቹ መቼ ወደ ሀገራቸው እንደሚመለሱ እንደሚፈቀድላቸው ግን አልታወቀም። ትልቅ እፎይታ ነው ሲሉ ማክሮን ዛሬ ዕለት በኤክስ ገጻቸው ላይ መልእክት አስፍረዋል። የአርባ አንድ ዓመቷ ሴሲ ሲል ኮህለር እና የትዳር አጋሯ የሰባ ሁለት ዓመቱ ዣክ ፓሪስ በኢራን ውስጥ በይፋ የሚታወቁት የመጨረሻዎቹ የፈረንሳይ ዜጋ እስረኞች ነበሩ። በሰሜን ቴሄራን ከሚገኘው ኢቭን እስር ቤት ወጥተው ወደ ፈረንሳይ ኤምባሲ እንዲያቀኑም ተደርገዋል። ጥንዶቹ ከእስር በመለቀቃቸው እንደተደሰቱ የተናገሩት ማክሮን ወደ ፈረንሳይ በተቻለ ፍጥነት መመለሳቸውን ለማረጋገጥ ንግግሮች እየተካሄዱ መሆናቸውን አክለዋል። ጥንዶቹ እንደ አውሮፓን አቆጣጠር በጉንበት 2022 ኢራንን ሲጎበኙ ታስረዋል። ፈረንሳይ መታሰራቸውን መሰረተ ቢስ ስትል ወቅሳ የነበረች ሲሆን ቤተሰቦቻቸው ደግሞ ለስለላ ሳይሆን ጉዞው የቱሪስት አላማ ብቻ ነበረው ይላሉ። ሁለቱም መምህራን ሲሆኑ በፓሪስ ጥሮታ ወጥተዋል። የፈረንሳይ መንግስትን ጨምሮ አክቲቪስቶችና አንዳንድ የምዕራባውያን ሀገራት መንግስታት የኢራንን ድርጊት የማገት ስልት ሲሉ